በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አምላኬ ሆይ ወደኸኛል፣ መርጠኸኛል በሥራዬ ግን አይደለም። በመላው ዓለም የምትገኙ በክርስቶስ ክርስቲያን፣ በወልድ ውሉድ ውሉዳን፣ ተብላችሁ የተሰየማችሁ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦች ምዕመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ልዑል እግዚአብሔር የዕለት የዕለት ከንቱ አሳብና ክፉ ግብራችንን ሳይመለከት እንደ መሐሪነቱና እንደ ይቅር ባይነቱ እንደ ቸርነቱ ብዛት ከማታ እስከ ጠዋት የጠበቀን የማለዳውን ብርሃን የፀሐዩን ፍንጣቂ ያሳየን ከጠዋት እስከ ማታም የሚጠብቀን ቀንና ሌሊትን የሚያፈራርቅ ክረምትና በጋን የሚቀያይር በዝናብ አብቅሎ በፀሐይ አብስሎ የሚመግብ እንደ ስራችን ሳይሆን እንደ ቸርነቱ እንደ በጎነቱ እኛ ስንበድለው ሳለ እኛ ሕጉን ስንጥስ ሳለ እሱ ግን ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በከብቶች በረት ያውም በከብቶች በረት ስለኛ ተወልዶ በሰላሳ ዘመን ተጠምቆ ያውም በሰው በእደ ዮሐንስ በፈለገ ዮርዳኖስ ተጠምቆ በቀራንዮ አደባባይ አሁንም ያለምንም እንዲሁ ወዶን በደሙ የገዛን በደሙ ፍሰት የተበጀን እሱ ሰማይን ያለ ምሰሶ፣ ከነግሱ የዘረጋ ምድርን በኋላ እያለ ካስማ ከነ ልብሱ ያጸና፣ ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው አዶን አዶናይ፣ የነፍሴ መጋቢ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይድረሰው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዕለቱ የነፍሴ ምግብ ከኦሪት ዘዳግም ምዕራፍ ሰባት ቁጥር ሰባት በመነሳት እንማራለን። የነፍሴ ምግብ የስጋዬም ምግብ የነፍሴም ምግብ ነው። የሰው ልጅ በእንጀራ ብቻ አይኖርም፣ በእግዚአብሔር ቃል ጭምር እንጂ። የእግዚአብሔር ቃል ደግሞ ጥቅሙ ለነፍስም ለስጋም ነው። በስጋ የምንመገበው ምግብ ለስጋችንም ለነፍሳችንም ለመኖር እንደሚጠቅማት በዚህ ባለንበት ዘመን እንዲሁም የነፍስ ምግብ የበለጠ ለስጋም ፈውስን የሚሰጥ ነው። ስለዚህ የዕለቱ ኃይለ ቃላችን የዕለቱ የነፍሴ ምግብ አምላኬ ሆይ ወደኸኛል መርጠኸኛል ግን በሥራዬ አይደለም። የምንሰማውን ቃል ሁሉ በልቡናችን ጽላት ይጻፍልን። ሩኅሩህና መሐሪ እግዚአብሔር አይለየን። ለሚታገሱት ቸር ነውና ቸርነቱን ያድርግልን። ምሕረቱም በሥራው ሁሉ ላይ ነውና ምሕረቱን ይላክልን። ሁሉ የሚያመሰግነው እግዚአብሔር የተመሰገነ ይሁን መንግስትም ስልጣንም ለዘላለም ለሱ የሆነ አምላካችን የምንሰማውን ቃል ሁሉ በልቡናችን ይጻፍ በአእምሯችንም ይቅረጽልን። ቃሉን አንበዋለሁ ኦሪት ዘዳግም ምዕራፍ ሰባት ቁጥር ሰባት የዕለቱ የነፍሴ ምግብ እግዚአብሔር እንዲሁ እንደወደደኝ እግዚአብሔር እሱ ራሱ እንደመረጠኝ በሥራዬ ግን እንዳልሆነ በስራችን እንዳልሆነ የምናይበት ነው። ያዛኝቱ የቅድስተ ቅዱሳን የድንግል ማርያም ምልጃ ከእኔም ከእናንተም ጋር ይሁን። እንዲህ ይላል እግዚአብሔርም የወደዳችሁና የመረጣችሁ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም፤ እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ናችሁ ነበራችሁ። ይህ ቃል የተነገረው በነ ሙሴ በነ አሮን ዘመን ስለነበሩ በኢያሱ ዘመን ስለነበሩ እስራኤላውያን ሲሆን ቃሉ ግን ለሁሉም ይሰራል። በተለይ እግዚአብሔር ሊወርሷት ወዳለችው ማርና ወተት ወደምታፈሰው የከነአን ምድር ባመጣቸው ጊዜ ከፊታቸው የነበሩትን ታላላቅ ሰባቱን የአሕዛብ ነገሥታት የበረቱትንም ኃያላኑን ኬጢያዊውን፣ ጌርጌሳዊውንም፣ አሞራዊውንም፣ ከነአናዊውንም፣ ፌርዛዊውንም፣ ኤዊያዊውንም፣ ኢያቡሳዊውንም ከፊታቸው ድል መታላቸው። እስራኤል በቁጥር በዝተው ሳይሆን ተወደዱ ተመረጡ። ለምን ተወደዱ? ለምን ተመረጡ? እግዚአብሔር ኬጥያውያንን አልፈጠረም? ጌርጌሳውያንንስ አልፈጠረም? አሞራውያንስ የአዳም ልጆች አይደሉም? ከናአውያንስ ከሄዋን አይደሉም? ፌሬዛውያንስ ከነሙሴ ይለያሉ? ኤውያውያንንስ ከነአሮን የተለዩ ናቸው? ኢያቡሳውያንስ ከነያሱ የተለዩ ናቸው። ከአንድ አዳም ከአንድ ዋን የመጡ አይደሉም። እነሱ አላመለኩትም። ጣዖት አቁመዋል። እግዚአብሔር እረስተዋል። ስለዚህ የተረሱ ናቸው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ የሚነግረን ቃሌን ሰምቶ የሚያደርገው ሰው ነው እንጂ ቃሌን ሰምቶ የማያደርገው እሱ ቤቱን በአሸዋ ላይ ሰርቷል። ቃሌን ሰምቶ ግን የሚያደርገው በአለት ላይ ሰርቷል። ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም ይላል። እነዚያውም ጣዖት አምልከው ነው። እነዚህ ጌታ ጌታ የሚሉት ደግሞ አስመሳዮች ክርስቲያኖች ናቸው። አላውቃችሁም ከእኔ ወግዱ ይላል። ስለዚህ እግዚአብሔር አምላክ እነዚህን ሰባቱን ታላላቅ የአሕዛብ ነገሥታት በነ አሮን፣ በነ ኢያሱ፣ በነ ሙሴ እጅ ጣላቸው፣ አሳልፎ ሰጣቸው። ምረትም አልተደረገላቸውም። ከእነርሱም ጋር ጋብቻ እንዳይደረግ እግዚአብሔር አዘዘ። የሚያምን ከማያምን ጋር ኅብረት የለውምና። ምክንያቱም እግዚአብሔር ምን ይላል? እነዚህ እንዳይከተሉኝ ሌሎችን አማልክት አምልከዋልና ሌሎች አማልክት አጥነዋልና፣ ስለዚህ ቁጣዬ በእነሱ ላይ ይነዳል፣ ፈጥኖም ያጠፋቸዋል ይላል። ስለዚህ እናንተ ኦርቶዶክሳውያን የተዋህዶ ልጆች ክርስቲያኖች ሁላችሁ ከጣዖት ከተለያችሁ፣ ካለም ርኩሰት ካመለጣችሁ የእግዚአብሔርን ክብር በአራት እግር ባላቸው እንስሶች ካልለወጣችሁ፣ የሰው ምስል ቅርጽ አቁማችሁ ካልሰገዳችሁ፣ በዛፉ ስር ካልተንበረከካችሁ፣ በወንዙ ዳር ካላጠናችሁ፣ በኮረብታዎች መስገጃዎች ላይ ካልተንበረከካችሁ፣ በጠንቋይና በቃልቻ ቤት ካልተገኛችሁ፣ ሁሌ በቤቱ ሆናችሁ ማረን የምትሉ እናንተ በሥራችሁ ሳይሆን ወድጃችኋለሁ፣ መርጫችኋለሁ ይላችኋል እግዚአብሔር። የመረጥኳችሁ በቁጥር ብዛት አይደለም። በጉልበት አይደለም፣ በውበት አይደለም፣ መርጫችኋለሁ። እናንተ እኮ የተመረጣችሁ የተወደዳችሁ ናችሁ። አንደኛ የተወደዳችሁ፣ ሁለት የተመረጣችሁ። እንዴት ኦርቶዶክሳዊ ክርስቲያን የመመረጡና የመወደዱ ነገር እጅግ ድንቅ ነው። ሁሌም እንደምለው ወንዶች በአርባ ቀናችሁ ሴቶች በሰማንያ ቀናችሁ ተወደዳችሁ፣ ተመረጣችሁ። እንደመጣችሁበት ወደ ኦርቶዶክስ እምነት እንደመጣችሁበት ሌሎች የምትሰሙኝ በአርባም ዓመት ምኑ በሰማንያም ዓመት ኑ በሰላሳም ዓመትና በሃያ ዓመት ሽም እንደመጣችሁ ተመረጣችሁ። ሰው ሲወድ ምን ያረጋል? አሁን የምትወዱትን ሰው ምን ታደርጋላችሁ? ስም ታበዙበት አላችሁ? ስም አታበዙበትም፣ ስም አታበዙላትም የምትወዱትን ሰው የራሳችሁን ሰው ብዙ ስም ትሰጡታላችሁ። አንዳንዶቻችሁ በብዙ ስም ልትጠሩ ትችላላችሁ። ስማችሁን አቆላምጦ መጥራት አለ። ብዙ ነገር አለ። አዳዲስ ስም ታወጣላችሁ። እስቲ በእናንተ ሁላችሁ በቤታችሁ እናት አባታችሁ የተለየ ስም የሚጠሯችሁ ካለ አስታውሱት። ለማንኛውም እግዚአብሔር እንዴት እንደሚወዳችሁ ስታውቁ ስም ራሱ ተሰጣችሁ። አሁን ድንገት ያንቺ ስም አልማዝ ሊሆን ይችላል። ያንተ ስም ዳንኤል ሊሆን ይችላል። እናት አባት ያወጡላችሁ። ወደ እግዚአብሔር ቤት ስትመጡ ደግሞ እግዚአብሔር ስለሚወዳችሁ ሌላ ስም ይሰጣችኋል። ተወደዳችኋ ስም ወጣላችሁ። ዘላለማዊ ስም፣ የሚጸለይበት ስም። በዛ ስም ነው የሚጸለይላችሁ አብራም የነበረውን አብርሃም አለው። ያዕቆብ የነበረው እስራኤል አለው። ሳውል ይባል የነበረውን ጳውሎስ አለው። ኬፋን ጴጥሮስ አለው። ተመልከቱ፣ እግዚአብሔር ስም ይሰጣችኋል። ስለሚወዳችሁ እኮ ነው። ተወዳችኋል፣ ተመረጣችሁ። በጉልበት አይደለም እኮ ኦርቶዶክስ የሆንከው ተመርጠህ ነው። አባቶቻችሁ ሁሉ የእናንተ አባቶች እናቶች ተመርጠው ነው። እሱንም ማወቅ ይኖርባችኋል። እነሱም ስለተመረጡ ነው። ራሱ የእግዚአብሔር ቃል የሚነግርን ልንገራችሁ። በዛው በኦሪት ዘዳግም ምዕራፍ ሰባት ላይ ቁጥር ስምንት ነገር ግን እግዚአብሔር ስለወደዳችሁ ለአባቶቻችሁም የማለላቸው መሐላ ስለጠበቀ፣ ተመልከቱ። ለአባቶች የማለው መሐላ ነበረ። እግዚአብሔር ራሱ ወዷቸው ያን ስለጠበቀ፣ ስለዚህ እግዚአብሔር በጽኑ እጅ አወጣችሁ፣ ከባርነት ቤት ከግብፅ ንጉሥ ከፈሮ እጅ አዳናችሁ። አባቶቻችሁ የተወደዱ እናንተ የተወደዳችሁ ስለዚህ በጉልበትህ አይደለም፣ በገንዘብህ አይደለም። ምን ገንዘብ አላችሁ? ሁሉ የሱ አይደለም እንዴ? በውበትሽ አይደለም። ኦርቶዶክስ መሆን መወደድ ነው። ኦርቶዶክስ ክርስቲያን መሆን መመረጥ ነው። ያ ደግሞ በስራ አይደለም። በትንሿ በአባቶች ስራን በመጣችው በረከት ሆና ሳለ ትልቁ ነገር ግን የእግዚአብሔር ቸርነት ነው። የእናንተ ትልቁ ስራ በዚች እምነት ውስጥ መሆን ነው። ማዳኑን፣ መውደዱን፣ ማፍቀሩን ደም እስከ ማፍሰስ የሚያሳያችሁ የዓለምን ኃጢአት የሚያስወግደው ሕያው በግ ብሎ ዮሐንስ መጥምቅ የተናገርለት ነዋ በጉ ለእግዚአብሔር ዘያአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያለው በእሱ የተወደዳችሁ ናችሁ። አሕዛብ እኮ በቁጥር ይበልጧቸዋል። ሌሎች እኮ በሀብት ይበልጧቸዋል። ሌሎች በጉልበት ይበልጣቸዋል። በቃ እናንተ ኦርቶዶክስ ክርስቲያን ናችሁ። ኢትዮጵያውያን ክርስቲያኖች፣ አጠቃላይ የተዋሕዶ ልጆች እግዚአብሔር እንዴት እንደወደዳችሁ ተመልከቱ። ሁሉን ያደርግላችኋል። እግዚአብሔር ደግ ነው። ሀያላኑን ያዋርዳል፣ ትሑታኑን ከፍ ያደርጋል። ሰማዩን በደመና ይሸፍናል፣ ለምድርም ዝናምን ያዘጋጃል፣ ሳርን በተራሮች ላይ ያበቅላል። ስለወደዳችሁ ነው። ለምለሙንም ለሰው ልጆች ጥቅም፣ ለሚጠሩት ለቁራዎች፣ ለአሞራዎች ጫጩቶች፣ ለእንስሳት፣ ለአራዊት ምግባቸውን ይሰጣል። እግዚአብሔር ሁሉን ያደርጋል። የፈረስ ኃይል ግን የፈረስን ኃይል አይወድም፣ በሰውም ጭን አይደሰትም። እግዚአብሔር የሚደሰተው በሚፈሩት፣ በምሕረቱም በሚታመኑ ግን፣ በነዛ ይደሰታል። በእናንተ እያችሁ፣ ሁሌ በጸሎታችን የምንለው በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ በኃጢአታችን በበደላችን አይደለም አንተ በቸርነት። እንደዛውም ደግሞ በስራችንም አይደለም፣ በጉልበታችንም አይደለም። እግዚአብሔር በቸርነቱ። ያ ማለት እግዚአብሔርን እንዲህ ከወደደን እኛስ እንዴት እንውደደው? በጸሎት መልሱለት፣ በስግደት አነጋግሩት፣ በውዳሴ ማርያማችሁ አመስግኑት፣ በዳዊት ጸሎታችሁ ጥሩት፣ በየዕለቱ ባለ ልመናችሁ ስሙን አክብሩ። ወደደን መረጠን በጉልበታችን በስራችን አይደለም፣ በቸርነቱ ነው። የዕለቱ የነፍሴ ምግብ ወደኸኛል መርጠኸኛል፣ በስራ አይደለም፣ በቸርነት ነው። የቸርነቱን ስራ ለሁላችሁ ይስራላችሁ፣ ረድኤቱና በጎነቱ አይራቃችሁ። ቅድስት ድንግል ማርያም በቀኝ በግራ ተቆመላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን ኃያሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። የዕለቱ የነፍሴ ምግብ ወደኸኛል፣ መርጠኸኛል በሥራዬ ግን አይደለም። ምንድን ነው ዛሬ እግዚአብሔር የነገራችሁ ለነፍሳችሁ? ወዳችኋለሁ፣ መርጫችኋለሁ። ከወደደን ከመረጠን ከገቡባት መውጣት ወደሌለባት ወደ መንግሥቱ ያፈልሰናል። የመንግስት ወራሾች ያደርጋችሁ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ሕብረት አንድነት አይለያችሁ። ይህ ቃል ለነፍሳችሁና ለስጋችሁ ምግብ ከሆነ ለሌሎችም የሚሆን ዘንድ ላይክና ሼር በማድረግ ለትውልዱ አድርሱት። የሰማነውን ሁሉ በልቡናችን ያሳድር። የመጽሐፍ ቅዱሱ ትምህርት ጥናት መግቢያ ሁለት ትናንትና ተላልፏል። እሱንም ገብታችሁ እንድትማሩ በእግዚአብሔር ስም አደራ አላለሁ። ሀገራችንን በዓይነ ምረቱ ይመልከትልን። የሞቱትን ወገኖቻችንን ሁሉ ያጽድቅልን። የታመሙትን ሁሉ ይፈውስልን። በደዌ ዳኛ በአልጋ ቁራኛ የተያዙትን በምረት ዓይኑ ይመልከትልን። በተለያየ ፈተና በተለያየ መከራ ያላችሁትን ሁሉ የልቡናችሁን መሻት ፈጽሞ ይፈጽምላችሁ፣ ያከናውንላችሁ። በመላእክት ክንፍ ይጋርዳችሁ። በብርሃን መስቀላቸው ይጠራችሁ። የመላእክት ጥበቃ፣ የነቢያት የሐዋርያት፣ የጻድቃን፣ የሰማይታት፣ የደጋግ አባቶቻችን፣ የደጋግ እናቶቻችን በረከታቸው ሁሉ እንደ ዝናም በእናንተ ላይ ይውረድ። እግዚአብሔር ሆይ፣ አምላኬ ሆይ፣ ትወደኛለህ። አምላኬ ሆይ፣ መርጠኸኛል። በቀኝ ከሚቆሙት ደምረኸኛል። ሳይገባኝ ጠርተኸኛል። ሳይገባኝ ወደኸኛል። ደምህን አፍሰልኛል፣ ገዝተህኛል። በእናትህ ባዛኝቱ በድንግል ማርያም በምልጃዋ ጎብኝት እህኛል ፊትህ በሚቆሙ በሚለምኑ እሳታውያን መላእክት በሚካኤል በገብርኤል በኡራኤል በሱራፌል እልፍ አላፋት በሆኑት መላእክት ጠብቀህኛል። ሆኖም አምላኬ እንዲህ ማለቴ ኃጢአት እሰራለሁ በደል እሰራለሁ በቃ እንዲያድንህኛል እልዘንድ አደለም አልደፍርም አምላኬ አልደፍርም እንደ ሌሎች አልደፍርም አሁንም ደግ ነገር እሰራል ዘንድ የደግ ነገር መገለጫ አድርገኝ ስምህ ምስጉን ይሁን የዕለቱ የነፍሴ ምግብ ወደኸኛል መርጠኸኛል በሥራዬ ግን አደለም በጉልበቴ በኃይሌ በጥበቤ አደለም በአንተ ምህረት አሁንም ይህ ምረትህ ሁላችንን ይጠብቀን። ይህ ምረትህ ሁላችንን ከክፉ ይሰውረን። ይህ ምረትህ የስመ ቀዳሽ የክብር ወራሽ ያድርገን። ለዘለዓለሙ አሜን። ልዑል እግዚአብሔር ይባርካችሁ ፊቱንም ይግለጽላችሁ። ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። ልዑል እግዚአብሔር ይባርካችሁ በመንፈሳዊ በረከት ያክብራችሁ። አሜን።